በመሰረቱ ትምህርት የሚሰጠው ሰው ገብቶት አውቆ ተረድቶ ስራ እንዲሰራ ነው። አሁን ዛሬ እናንተ ሁላችሁ መምህራን ናችሁ፣ የዚህ አጥቢያ በተለይ ወይዘሮ አበበች እና እንዲሁም በጠገቧ ያሉት መምህሮቻችን እናንተ ናችሁ። ዛሬ በእውነት ማን ነው እንደው ቦታ በጫማ የሚሸጥበት በካሪ ስንት እንደሚሸጥ ታውቃላችሁ? ክርስትና እንግዲህ ሲገባ እንደዚህ ነው። ከዚህ ቀጥሎ ደግሞ አካልን መስጠት ይቻላል፣ በደረጃ ማለት ነው። ሰይፍ ቢመጣ ሌላም ቢመጣ ከክርስቶስ ፍቅር የሚለየ ማን ነው የሚለው ነገር ተግባራዊ ይሆናል። አሁን እንግዲህ ታውቁት አላችሁ። ምናልባት አንዳንድ እንግዶች የሆናችሁ ሌሎቹ ባለቤት ናችሁ። እንዴት እንደነበረ ዛሬ እንደዚህ ተውቦ አምሮ ሲታይ እንግዲህ ዳገቱን ቁልቁለቱን የምታውቁ እናንተ ናችሁ። እውነት ያለ ምንም አሁን እንደተገለጠው በዚህ በተሰራው ስራ ግለሰቦቹ ኑሮ ዛሬ ማጣፊያው ባጠረበት ሽንኩርት ቲማቲም ለመግዛት ሰው በሚቸገርበት ጊዜ ብቻን እያንዳንዱ ምስሉን እንደው ጠቅላላ የፈጀውን በቡድንም ይሁን በግለሰብ እንግዲህ ክርስትና እንደዚህ ነው። እሽም ክርስትና ሲገባ ገና ነው ግን እየተንደረደፍ ነው። አዎ ወደዚያ ለመሄድ ምክንያቱም አባቶቻችን አይናቸው ፈርጦ ጅግራቸው ተቆርጦ ነው። መሬትማ አለመታደል ሆኖ እንጂ የእግዚአብሔር አልነበር ለባለቤቱ ይነፈጋል እ ለባለቤቱ ለሰጠ ለእግዚአብሔር እና ይሄ

በጣም በሚያስደንቅ ሁኔታ እያለ ትንሽ እንግዲህ ታውቃላችሁ የዓለም ነገር አንድ ነገር መስራቱ ይቀርና ሰው በሰራው ላይ መረባረብ ይመጣል። እና በዚያ ጊዜ ትንሽ ወደ ባሻ ሆኖ እንዲሁም ሁሉንም አልፈልግም የሚል ስሜት ነበር። አንተ የሚቸገረ የትም እየሄድክ ስራ እዚህም ሰርተሃል፣ እዚያም ደግሞ እዚህ ነገር ሰርተ ዋናው ኮምንቸ ክሬዲቱ እግዚአብሔር ነው፣ አንተ መስራት ብቻ ነው በሚል እኔና መላከ ሰላም አበረታታ ነው። ያው እኔም በሚመቸኝ ጊዜ እየመጣ ያው ታውቃላችሁ አብረን በርቱ እያሉ ነው። እና የሚገርመው ደግሞ በመሀል የነበረውን ያሁሉን አላወቅኩም ነበር እና ይህንን አልፋችሁ በእውነት መላከ ብርሃን ሩፋኤልም ጥሩ ነው። እነዚህ ስራ የሚቃና በያቅጣጫው የወረቀቱን የወረቀት የሌላውን የሌላ እንዲህ ሲከል መልኪ ይኖረዋል አሁ መልኪ ይኖረዋል። እና ስለዚህ ዛሬ አሁን ደም እንደተባለው እኛም ደከመን አይባልም፣ ለቤተ ክርስቲያን ደከመን አይባልም። ምንሰርተን ግን ድካም ወይ ስለሆን የምናወራው ያነኑ ድካሞን ነው እንጂ በጉባኤም ብትሰነብት ለዚሁ ነው። ቤተክርስቲያን እንድትቀጥል ችግሩን አብረን ተወያይተን መፍትሄ እንዲመጣ ንበሰነበት ነው እና በጥሩ ሁኔታ እግዚአብሔር ፈቅዶ ሁም ከሌላው ጊዜ እውነት ብዙ ጊዜ ቆይ ነበር። የዘንድሮ ደግሞ እንደ ውጠኛ ያለ ረዘመን የሚባል አራት ቀን ነው ያኛው እንዳጠቃላይ ነው። ይሄ ደግሞ የቅዱስ ሲኖዶስ ያ ጉባኤው ያሳለፈውን በውሳኔ ደግሞ ስራ ላይ እንዲውል የማድረግ ነው። ጉባኤያችንም በሰላም ተፈጽሟል። እንኳን ደስ አለን፣ ደስ አላችሁ። እንግዲህ ካህናቱ ምናልባት እኔ ባላውቅም መችም ምዕመናን ለጋሶች ናችሁ ትንሽ አሁን ከሁለት ሰዓት በኋላ ማይሌት ይቆማሉ። ትንሽ ጉሮሯቸው አላደለም ሻከር ያለው ሞረድ ሞረድ አርገው ደግሞ ወደ ስራ እንዲገቡ ጊዜውን መሻማቱ ጥሩ አደለም እና እግዚአብሔር ይባርካችሁ፣ መቤታችን ትባርካችሁ። ብፁዕ አቡነ ማርቆስ በጣም ያው ለጊዜው የሚመቹ እድሜያቸው ጭምር አይምሯቸው ጭምር እናንተ ጋራ ኔትወርኩ የሚስማማቸው ናቸው። አንዳንዴ ማንግባባ እምችም አሮጌ ኮምፒውተርና አዲስ ኮምፒውተር ስፒዱን ታውቃላችሁ አይደለም? አሮጌ ኮምፒውተር በድሮ ነው የሚያስብ ያም የድሮ አዲሱ ደግሞ ጣሁኑ የነገውነ እና እሳቸው አሁን ለወጣቱ ምቹ ናቸው፣ በጣም ምቹ። እኔ ጋር በጣም ነው አሁን በምላቸው ቋንቋ ገና ሳልናገር ሀሳቡን ሰርቀው ነው የሚወስዱ። ይህ እንግዲህ አዲስ ኮምፒውተር ጠባይ ነው። አሁ ሌላው ቢጭ ምሻይ አሮጌ ኮምፒውተር ሪጀክት እያደረገ ወዲህ ሲሉት ሌላ ፊደል ያመጣል። ይሄ እንግዲህ ለወጣቱ ግራ ማጋባት ነው። እና ስለዚህ መላከ ብርሃንም ይበቃዋታል ሊል መሰለኝ፣ አይደል? ልክ ነው። አዎ እኔ ወደ ሮዲዮ ኮምፒውተር እንዳልቆጠ አሁን ይበቃኛል። ለጸሎት ተዘጋጁ ሁላችሁ። እንግዲህ እስካሁን የነበረውን ቻናል ተው። አሁን ወደ እግዚአብሔር ነው። ማንም እንዳትሰሙ ማንንም እንዳታዩ ቤትም እዳችሁ እንዳታንጎዳጉዱ እግዚአብሔር አምላክ እውነት በዚህ ባጭር ጊዜ በዚህ ኑሮ በጣም በተወደደበት ስሙን የምንጠራበትን ሰላም የምንሰብክበትን የተበተኑትን አንድ የምናደርግበትን ስለ ሀገራችን ስለ ኢትዮጵያ የምንጸልይበትን ቦታ ስለሰጠ አሁንም እየተመሰገነ ይሁን። የወላዲት አምላክ ረዴት ወረቀት ይደርብ ይወጣችሁ የወረዳችሁ እግዚአብሔር ይባርካችሁ። ሌሊቱን ይባርክነን ነገ ደግሞ በሥርዓቱ ያው ቀድሰን አቅርበን ታቦቱን አዙረን ደስ ብሎን በዓሉን እንድናከብር የእግዚአብሔር አምላክ ፈቃዱ ይሆንልን ባ

እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ርታንና ምሕረት እንደመኝን አደናች ያስተስረልኝ። ኢየሱስ ክርስቶስ የካህናት አለቃ ኃጢአትን የሚያስተሰርይ በደልን የሚደመስስ ለአባቶቻችን ለሐዋርያት ስልጣንን የሰጣቸው በንጹሕ ደግሞ የዓለምን ኃጢአት ያስተሰረ አባቶች ካህናት ከዚህ ከእኛ ጋር በአካል በመንፈስ ያላችሁ ሴቶችን ወንዶችም የክርስቲያን ወገኖች ሁሉ ከልጅነት እስከ እውቀት የሰራችሁትን ኃጢአት እሚያገዳምላ ይቅር ይበላችሁ። እኔንም እናንተንም ለመንግሥተ ሰማያት የበቃንና የተዘጋጀን ያድርገን። አስራ ሁለት ጊዜ እግዚኦ መሐረነ ክርስቶስ